የማይናገረውን ንግግር የሚናገሩ የአህባሽ ኡስታዝ እንዲሁም ደግሞ ሼህ ተብዬዎችን የምናጋለጥ ይሆናል። ተጨባጭ የሆኑ ኤቪደንሶችን እያቀረብን ነው ይሆናል። አንድ ሁለት ቪዲዮዎች አሉ። እነሱ ቪዲዮዎች ላይ ሪያክት የምናደርግ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችን ሆኑ። ኢስላም በወንበዴ አይመራም። ኢስላም በወንበዴ አይመራም አለ። በነገራችን ላይ ኢስላም በቁርአንና በሐዲስ የተደነገገ ነው። ነገር ግን ሙስሊሞች በእውቀት ባልተቤቶች ይመራሉ። ይህን ነገር ራሱ ጠንቀቀው የማያውቁ ቃሉን ጨርሱት ጃሂሎች ናቸው። ምክንያቱም ደግሞ ሙስሊሞች በዓሊሞች መመራት አለባቸው። አዎ፣ ቁርአን በግልጽ የተናገረው ነገር ነው። አላህና መልእክተኛው ታዘዙ፣ እንዲሁን ደግሞ ከእናንተ መካከል የስልጣን ባልተቤቶች፣ ዓሊሞች እንዲሁን ደግሞ ሙስሊሞች የመረጧቸው አሚሮች በመጥፎ እስካላዘዙ ድረስ መታዘዝ እንዳለብን ቁራን አበክሮ ያዛል። እሺ ማናቸው እነዛ ወንበዴ የተባሉት ሻአሩሁሙል ከዚብ? የውሃቢያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይህ አካል ምን እየሰራ እንግዲህ ዛሬ ላይ የሚያሳዝነው እየተሰደበ ራሱ አላሁ ወክበር እያለ በአላሁ ስብሃነሁ ተዓላ ስም የሚያላግድ ትውልድ ማየት በእውነት በጣም የሚያሳዝንና በጣም የሚያስፈራ ነው። የወሃቢያ ታርጋው ምንድነው? መዋሸት ነው አለ እንዴ! እስቲ አንድ ተጨባጭ መረጃትን ማምጣት ትችላላችሁ? እየዋሻችሁ ያላችሁ እናንተ። አላሁ ሱብሐነሁ ወተዓላ ሰሚ ተመልካች ነኝ፣ እኔን የሚመስል የለም እያለ አንተ ግን አላህ አይሰማም፣ አይመለከትም። ምክንያቱም ደግሞ ከሰው ጋ ስለምታመሳስለው እሱ ከሰማ ከተመለከተ እንዲ ጆሮ አለው ማለት ነው ምናምን ብለ ፍልስፍናው ስለምትገባ ትዋሻለ። ስለዚህ የወንበዴ የፍልስፍና አስተምሮት ያለው ማንጋ ስንል አህባሽ ጋር ነው። አላሁ ሱብሓነሁ ወተዓላ ስለራሱ የተናገራቸው ንግግሮች፣ ስለራሱ የተናገራቸው ባህርያቶችን ማጽደቅ ወንበድና ከሆነ ቁጥር አንድ ወንበድ እኔ ነኝ። ስለ አላሁ ሱብሓነሁ ወተዓላ የመጡ ነገራቶች፣ የመልክተኛው አለይሂ ሰላቱ ወሰለም ሱና መከተል፣ ከቢዳ መራቅ፣ ሽርክን መጠንቀቅ፣ ተውሂድን መያዝ፣ እነዚህ ነገራቶችን ማድረግ ውንብድና ከሆነ ቁጥር አንድ ወንበዴ ማነኝ እኔ አውሳላለ ምንም አረጋ አይቻል ስለዚህ ይህ አካል ምን እየሰራ ነው አንዲነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የና ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብደል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው ሰዎች ሼህ መሐመድ ስሙ አህባሾች ጆሮ አላቸው አይደለም የምታስተነተኑበት አንጉል ወይም አይምሮ አላቸው አይደል? ያን ነገር አሰሩት። ቁርአንና ሐዲስ በሰለፎች አረዳድ እንረዳ ነው የተባለው። ከዛ ውጪ ግን የሺ መሐመድ አብዱል ወሃብ ተከታዮች አይደለንም። እኛ የምንከተለው ቁርአንና ሐዲስ ነው። የትኛው ማሊም የሱና አሊም እስከሆነ ድረስ ከቁርአንና ከሐዲስ የማይጋጭን ነገር ካስተማረ መጻፍ ከጻፈ ኪታብ ካለው ያን ኪታብ እንቀራለን፣ እንማራለን፣ ይጠቅመናል። ምክንያቱም ደግሞ ኮት እያረጉ የመጡት ከቁርአንና ከሐዲስ እንጂ ከራሳቸው አስተሳሰብ አይደለም። የሺህ መሐመድ አብዱል ውሃብ ማለት ነው። የእሳቸውን ኪታብ፣ የተለያዩ ኪታባቸው ብትመለከቱ ኮት ያረጉት ከማን ነው? ከቁርአንና ከሐዲስ ነው። አላህ እንዲህ ይላል፣ መልእክተኛው አለይሂ ሰላቱ ወሰላም እንዲህ ብለዋል ብለው ነው ኮትም ያደርጉት። ከራሳቸው ራእይ ያመጡት ነገር አለ ከላ በደል ከራሳቸው ያመጡት ነገር ካለ ደግሞ እንጥላለን ። ኢብን የሼህ መሐመድ አብዱልዋሃቢ ቅረና የሼህ መሐመድ አብዱልዋሃቢ ቅረና የሰሃቦች ንግግር ራሱ ከቁርአና ከሐዲስ የሚጋጭ ከሆነ እንተዋዋለን። ለምንድ ነው ሰሃባ ሆኖ ትንሽ ውሸት ካለበት ሐዲስ ካስተላለፈ ያ ሐዲስ ውድቅም ይሆነ? ተመልከቱ፣ ሰሃባ ነው። ዛሬ በሚያሳዝን ሁኔታ እነዚህ ነገር አያውቁም። አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻእ ባድር ሙንገር ጠፍቶ የሙሐመድ ኢብኑ አብደል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወል ጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃብያ ይቀጥል ነው ጥያቄው። ሌላ ነገር የለውም። የዋሃብያ መስመር አይቀጥልም። የመሻይኾቻችን መስመር ይቀጥላል። የአብሬትዬ የቃጥባርዬ ይላል። ቃጥባሪ ላይ ሄዶ የሚያደርገውን እናቃለን። ለቀብር ነው የሚሰገደው፣ ያየነው የኖርንበት እስቲል እስካሁን ያለ እውነታ ነው። አብሬት ቁለት ውሃ እያልክ ዘምዘም ውሃ ነው እያልክ የምጠጣነ። የሚያሳዝነው ግን ንጹሕ ውሃ ቢሆን ጥሩ ነበረ፣ ግን የተበከለ አጠገቡ ሽንት እየሸናችሁ ይህ ትልቁ ሽንት ማለት ነው። ስሙ መጥራት አልፈልግም። ያን እየተሸና ጫካ አጠገብ ነው፣ እኔ በደንብ አውቀዋለሁ። ከአራቴ ሦስት ይሄጃል። ያን እያደረጋችሁ ማለት ማልከስ ላይ እየሄዳችሁ፣ ጫታችሁን እያኘካችሁ፣ ከዛ ይሄን ነገር መቀጠል አለበት ትላለ ህዝበ ሙስሊሙ ለማደንዘዝ። እኔ የሚያሳዝነኝ እንደነዚህ አይነት ሰዎች ማለት ነው፣ እንደነዚህ አይነት ጫት አፋቸው ላይ ይዘው ማይክሮፎን ይዘው መድረክ ላይ እንዲ የሚገነፍሉ ሰዎች መጅሊስ መግባት አለብን እንዲህ ተበድለናል። እኛንን የሙስሊሞች ተጠሪ እኛንን በሙስሊሞች ላይ የሚደርሰውን ሰቆቃና በደል ዲፌንድ ማድረግ የምንችለው ሲሉ በጣም ነው የሚገርመው ሰው እንዴት ነፍስያውን ሳያሸንፍ ህዝበ ሙስሊሙ መምራት ይችላል እ ከስልሳ ሚሊዮን በላይ ህዝብ ያለባት ኢትዮጵያ ውስጥ ሙስሊም ማህበረሰብ ማለት ነው ሙስሊም ማህበረሰብ ከ60 ሚሊዮን ይበልጣል ያን ማህበረሰብ ማለት ነው እመራለው የሚል አስቡት በጣም ነው እኮ የሚገርመው። እንዲህ አይነትን ጽንፈኛ የሆነ ሙስሊሙ ማህበረሰብን የሚያባላ ንግግርን እየተናገረ ከዛ በኋላ እኔ የሙስሊሞች ተቆርቋሪ ነኝ ይላል። ወና አውዙ ቢላ። ከእንደነዚህ አይነት ሰዎች ተጠንቀቁ። የወሃቢያ መስመር አይቀጥልም። የመሻይኾቻችን መስመር ይቀጥላል። እኛ ደግሞ አንተ ከምትላቸው ሰዎች አስቀድሞ የነበሩ ቀደምቶቻችን አሉ። አብሪሽ 19ኛው ሀያኛው ክፍለ ዘመን ላይ በቅርብ የነበሩ ሰዎች ነው እኮ የምታወራው ስለ 21ኛው ሴንቸሪ እያወራ፣ እኛ ደግሞ እያወራን ያለነው ስለ ቀደምት ሰለፎቻችን ነው። እኛ እያወራም ያለነው ነው የሰሃቦች አቂዳ ምን ነበር እያልን ነው እኛ እያልን ያለነው ነው ቁራንና ሐዲስ ምንድን ነው የሚለው። ቁራንና ሐዲስ ከማናችንም በላይ የተረዱ ሰሃቦች በዛን ጊዜ የነበሩ ሰሃቦች ቁራን ሲወርድ የተለያዩ ዛሬ ላይ የሚያጨቃጭቁን አቂዳዊ የሆኑ ርዕሶች ላይ ምን አይነት መልከታ ምን አይነት አስተያየት ሰጡ የሚለው ነገር እንመልከት። ወደ ቀደምቶቻችን እንሂድ። አንተ ሸይኽ የምትላቸው ሰዎች ማለት ነው የአንተ አስተምህሮት ባይዘዊ ቢፈተሽ ትክክለኛ አስተምህሮታቸው ቢፈተሽ ኖሮ ዛሬ ላይ አንተ የምታደርገው ነገር እና አብሬቲ የምትላቸው ይቃወማሉ። አብሬቲ ጠንቋይ ቤት፣ መቃብር የሚሄድ ምናምን ይቃወሙ ነበር ያብሬሽ አንተ ግን ሄደህ የቃጥራሪ ሼህ ሁሴን ምናምን እያልክ ማለት ትንከባለላለ። የአብድላ አብዱላህ አልሀረሪ ቅብር ብናገኘው እንደ አህያ እንንከባለልበት ነበር አላህ ይወፍቀን ብለ በአደባባይ የተናገርክ ጀግና ሰው ነው። ሰው እንደ አህያ መንከባለልን ያምረኛል የሚልበት ሴንቸሪ ላይ ነው ያለ ነው። ከነዚህ አህባሾች ተጠንቀቁ። ቁርአና ሀዲስ በሰለፎች አረዳደን መረዳት